ይቅርታ ታደርግልኛ አለሽ ቤት ተስፋ አደርጋለሁ። ያው በኔም ጨክነ አንጀት አይኖራትም ቢይ ተስፋ አደርጋለሁ። ስደውልልኝ ስለምገኝ ነው። እኔ እኮ ይቃል አለው ያለው ነገር ይሄን ነገር ብዙ ነገር አድርጌ ይሻለው የራሴን ሕይወት ሳላስተካከል የሰውን ሕይወት ለማስተካከል ይጃል ያው ሁሉ ነገር ጥፋት ነው እና በእግዚአብሔር ስለ

ማለት አይከፋ አይቁረጥ ልብሽ ይዞ ጥላቻ ማርኘን ያለም የዛሬም ብቻ እመኝም ፍቅሬም ላለው ቃሌን በአምላክ ሰጣለው አንችን ብቻ ስል ዘወትር ታምኘሽ ኖራለው። ሰላም ሰላም ሰላም ሰላም። ቡድና የተከበራችሁ የኛ ፋሚሊዎች እንደት ናችሁ? ውድ ቤተሰቦች በእያላችሁበት እንደተለመደው ቸርና ሰላም ጤና ፍቅር ወደ ቤታችሁ ይግባላሉ። እንዴት ናችሁ? አለው እግዚአብሔር ይመስገን። እናንተ በእያላችሁበት ቸርቆ ቤተሰቦች ትንሽ ሶስት ቀን ጠፋ ብዬ ነበር። ዛሬ ወደ ነገር ምንም ላወራ ወይም ሌላ ምንም እስከ ዛሬም ኮሽታ የፈጠርኩት ነገር ጸጽቶኛል። ምክንያቱም አንዳንዴ የራሳችሁን ህይወት ሳስተካክሉ ወይም ደግሞ የራሳችሁን ህይወት ሳመሩ ሌላ የሌላ ሰው ህይወት ውስጥ መግባት የሌለባችሁም እና የተረዳሁት ነገር ይሄ ነው። እኔ የራሴ ህይወት ትቼ ወይም ደግሞ የራሴ ነገር ትቼ ነው ወደ ሌላ ሰው የገባሁት። አውሩታና አብርሽ ኦልሬዲ ተለያይተዋል ብያለሁ፣ ተናግሬያለሁ እንደ ወንድምነት እንደምችለው አቅም ብዙ ነገር ለፍቻለሁ። ብዙ ነገር ሩታንም ለምኛት አለው። እንግዲህ ሰው ልጅ ከዛ በላይ አይለም። ምንም አይደል፣ ከዛ በላይ ስለማይለመን እኔ ለምኛት አለው። በቃ እንደ ይቅርታ አድርጊለት ብያት ለምኛት አለው። ኦረዲ እሱ ነገር አልሆነም፣ አልተሳካም። እኔ የሚመመሱ ነበር ቢያንስ ስለምናት ልቦ አራርቶ ይቅርታ ታደርግለታለች ብዬ ነበር። ግን ያ ነገር አልሆነም፣ አልተሳካልኝም። እንግዲህ ምንም ማድረግ አልቻልኩም። እኔ የቻልኩትን ነገር ሞክሬ ነበር እንዳልኳችሁ እንደ ወንድምነት የቻልኩትን ሞክሬ ነበር፣ አልሆነልኝም። የሁሉ ነገር ግን ሳደርግ የሁሉ ነገር ሲሆን አንዳንድ ሰዎች የሰደባችሁ ሰዎች አላችሁ፣ ያደግፋችኝም ሰዎች አላችሁ። ግን ዛሬ እውነታውን ነው ምነግራችሁ። ምክንያቱም እኔ ያ ሁሉ ነገር ሳደርግ የራሴን ህይወት የራሴን ነገር የመወደውን ሰው ያ ሁሉ ነገር ትቼ ነበር ወደ እነሱ የሄድኩትና አንዳንድ ሰዎች በማያገባት፣ ትግባ ከህይወታቸው ውጣ ምናምና ነገር ያላችሁ ሰዎች አላችሁና ወድጄ አለም፣ የገባሁት ባለፈው እህትም ተናግሬያለሁና ወድጄ አለም፣ የገባሁት ያገናኛቸው ፈጣሪ ነው። እንግዲህ ፈጣሪ እስካገናኛቸው ድረስ ፈጣሪ እራሱ ያስታርካቸው ነው። ምክንያቱም እኔ የቻልኩትን ሞክሬያለሁ፣ የሚጠበቅብኝን ነገር አድርጌያለሁ። ይይ ተስፋ አደርጋለሁና ከዚህ በፊት ብዙ ነገር በእነሱ ምክንያት ብዙ ነገር አድርጌያለሁ፣ በራሴ ላይ ጫና ፈጥሬያለሁ። እና እነሱ ግን ምንም የሚገባቸው ሰዎች አይደሉም፣ ወይም ደግሞ የሰው ነገር የሚገባቸው ሰዎች አይደሉም። ለነሱ ብሎ ሰው መሰቃየቱ፣ ለነሱ ብሎ ስራ ማጣቱ፣ ምን ማጣቱ ሁሉም ነገር ሊገባቸው አልቻለም። ሁለቱም የሚያስቡት የራሳቸው ስሜት እና የራሳቸው ነገር ነው። ስለዚህ የለውለቱ ለቂያቸው ሁለቱ የራሳቸው በፍላጎታችን እኖራለን ያሉ ነገር ስለዚህ በፍላጎታቸው ይኖሩ። እኔ ለእነሱ ብዬ ብዙ ነገር ነው መስዋዕት ያደረኩት። ብዙ ነገር ኢቭን ቤዚን እራሱ ባለፈው ዕለት ከቡታጀና እንደመጣሁ አገኝሻለሁ ብያት እሷ ናት ደውላ ያገኘችኝ እና ከዛም በኋላ አገኝሻለሁ ብያት እስከዛሬ ዛሬ አላገኘኋትም። ስልክም ስትደውል አላነሳሁላትም ነበር ምክንያቱም ባነሳላትም ጥሩ ነገር ስለማይፈጠር እኔ በዚህኛው ጉዳይ ስለተጨናነኩኝ አላነሳሁላትም ነበር። እና ዛሬ ደውዬ ቅጥሪያታን ነው ትመጣለች በጣም ነው እሷንም ያስከፋዋት። ምክንያቱም እየደወለችልኝ ነበር፣ እኔን ማግኘት ፈልጋ ነበር፣ ከኔ ጋር መሆን ፈልጋ ነበር። እና ያ ሁሉ እየፈለገች ደግሞ የእሷ ፍላጎትን አላሳካውላትም፣ የእሷ ምኞትን አላሳካውላትም። ከእሷ ጋር መሆን እኔም በጣም ነበር ደስ የሚለኝ በጣም ከምላችሁ በላይ ግን፣ አንዳንዴ እኔ ያደረኩት ነገር በጣም ማየውን ነገር ነው። ምክንያቱም የራሴ ሕይወት የራሴ ነገር ጉድቼ ነው መደሰብ ሕይወት። ይሄ ደግሞ ተገቢ አለ። ማንኛውም ሰው ማስተካከል ያለበት የራሱ ነገር ነው መጀመሪያ ቅድሚያ ያለ ራሱ ነው። ከራስ በላይ ነፋስ ይባላል እና መጀመሪያ ለራስ ነው እና ሁሉም ነገር ራሳችሁ ጤነኛ ስትሆኑ ራሳችሁን ነገር ስትሆኑ ነው ሰውን መርዳት ሆነ ማገልገል የምትችሉት። ራሳችሁ ደካማ አድርጋችሁ ግን ማንኛውም ሰው መጥቀም አትችሉም እና መጽሐፍ ቅዱስም ራሱ ይላል፣ ዓለምን አትርፈ ነፍስ ግን ብታጎደል ምን ይጠቅማል ይላልና እኔ ራሴን ጎድቼ ሌላ ሰው እንትን በል ለኔ ምንም አይጠቅመኝም። ስለዚህ ዛሬ የራሴን የምለውን ሰው የግል የምለው ሰው በጣም ወዶ በጣም ማከብሮ ሰው ስላስቀየምኩት ይቅርታ ልጠይቀው ነው ዛሬ ወደ እናንተም እሱንም የጠራሁት ማለት ነው። ቤዚ ጠርቻታለሁ እንደነገርኳችሁ እና ትመጣለች። ይቅርታ እጠይቃታለሁ። ይቅርታ እስጠይቃት ዝች ጋር ያው ታያር ብዬ ቅርታ አደርጋለሁ። አበባ አለና አበባ ይዤ ነው ይቅርታ እንጠይቃት። አጥፍቻለሁ። ከሷ ጋር መሆን በነበረብኝ ጊዜ አልሆንኩም። ከሷ ጋር ማድረግ ባለብኝ ሰዓት ነገር አላደረኩላትምና፣ ሶ ያን ነገር ዛሬ ይቅርታ ማለት ፈልጋለሁ። ለሷ ይቅርታ መጠየቅ እፈልጋለሁ። አንዳንዶቻችሁ ቤዛ የት ጠፋች፣ ቤዛ የት ሄዳ ነው፣ ምን አጋጥሟት ነው ያን ነገር ያላችሁ ሰዎች አላችሁ። እኔ ነኝ እንድትረቅም እንድጠፋም ያደረኳት እና በኔት ምክንያት ነው። እና ዛሬ ግን ይቅርታ ማለት እፈልጋለሁ። ለእሷ ይቅርታ መጠየቅ እፈልጋለሁ። ከሷ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ። ቆንጆ ቆንጆ የፍቅር ጊዜያቶች እና ደስ ደስ የሚሉ ጊዜያቶችን ማሳለፍ ፈልጋለሁ፣ ከእሷ ጋር ታውቃላችሁ፣ ላይ ቤዚ ምን አይነት ስሜት እንዳለ በጣም እንደምወዳት በጣም እንደማከብራት፣ በቃ ምን ልላችሁ ፈልጌ ነው። በጣም ነው ቤዚን ሳገኛት እንደዚህ በአንድ ያለ የሚያገኘት እሷን ለማግኘት ብዙ ነገር ፈጅቶብኛል፣ ብዙ ነገርም አድርጌያለሁ። በፍለጋ በፍለጋር የተገኘችውና በፍለጋ የተገኘ ነገር ደግሞ ተንከባክቦ ነው መያዝ ያለበት እና ዛሬ እንግዲህ ያው ሴት ልጅ አበባ ትወዳለች ይባላል። ዛሬ አበባ ሂጂ ላትመጥቻለሁ ይቅርታ ታደርግልኛለች ብዬሽ ተስፋ አደርጋለሁ። ወይዚ ያው በእኔም ጨክነህ አንጀት አይኖራትም ብዬሽ ተስፋ አደርጋለሁ። ግን ያው በእሷ ቦታ መሆን ይከብዳል። ነገሩ በባለፈው ዕለትም እንደዚያ ለቀቴ እንጂ ዛሬም ብቻ ይከብዳል። ግን ያው ይቅርታ ማድረግ ጥሩ ነው። ወደፊትም እናንተም ያስቀየማችሁ ሰዎች ካላችሁ ወይም ደግሞ ያስቀየማችሁ ሰዎች ካለ ይቅርታ ተደራረጉ። ይቅርታ ፈጣሪ የሚወደው ነገር ነውና፣ ይቅርታ ተደራረጉ። ላሉ እንግዲህ ቤተሰቦች ትንሽ ይህን እንጠብቃት። ቤዛ ግን ስትመጣ ቶሎ አበባውን ማየት ስለሚልበት አበባውን እንጠብቀውና ና ለነገሩ እዩት። አበባውን ካያችሁ ደግሞ ሰርፕራይዝ አትሆንም። ትንሽ ካወራን በኋላ አበባውን ነው መሰጣት ያለው ነገር ይ በስራ ከቤዚ ጋር ካሁን በኋላ ማሳለፍ ፈልገው። ምክንያቱም እሷን ችላ ችላ ብያታለው። እሷን ደግሞ ችላ ችላ በዚህ ሰዓት ማለት የለብኝም። ከአጠገቧ ነኝ ያለሁት እና በዚህ ሰዓት በራቅ ስለሌለብኝ እስከ ዛሬ የራኳት ታስቶኛል። ለዛ ነው ዛሬ ይቅርታ ልጠይቃት የፈለግኩት። ካሁን በኋላ ከቤዚ ጋር ነው ብታዩኝ፣ ቤዚ ብትወዱ፣ ቤዚ ታከብሯት ሰዎች ዛሬ ከዛሬ ጀምሮ ታያቷላችሁ። አላችሁ የትን ባጠፋን ብዬ አስባለሁ እና ትንሽ ይሄን ጠብቃት ጊዜ እንዴት አርጎሽ አንቺ ስናፍቆት አይታይሽም አብሮ መብላት

ያው አንዳንድ ላይ ጊዜ እንደዚህ አይነት ነገር ያጋጥማል። አይ ይሄ ምንም መረዳት አይደለም። ስልክ ላይ ቁጥር የለውም፣ የደወልኩበት ቀን ማለት ነው። አይተሃል? አዎ እኮ አይቻልም። አይተሃል፣ አይተሃል ብዬሽ አስባለሁ። ግን ይሄን ያህል መጥፋት ምን አልገባኝም። ምክንያቱም ምን እንደሆነ፣ ምን እንዳጠፋው፣ ምን አረጋግክ ነው። ብቻ ለእሱ መልስ እፈልጋለሁ። አንቺማ ምንም አላረግሽኝም። ቢዚ አንቺ ምንም ያረግሽኝ ነገር ኖሮ ሳይሆን ማስተካከል ያለብኝ ነገር ማስተካከል ስለነበረብኝ ነውና አሁን በቃ ያ ነገር ደግሞ ስላበቃ አበቃ ስልሽ ያው እኔ የቻልኩት ነገር ሞክሪ ስለጨረስኩኝ ነው ዛሬ። ማን ተስተካክለው ወይስ ምታበላሽው ነገር ጨርሰክ መጠክ ወይስ ምሽን ጨርሰክ መጠክ እኔ ጋር ማን እንደዛ ሳይሆን በዚህ እንደዚህ እንድትረጂኝ አልፈልኝ። ምንም ያስተካከልኩ ነገር የለም፣ አላየውም። ምንም ያስተካከልኩ ነገር የምታይ ነገር የለም ብታስተካክለው እኮ ለእኔም ደስታ ነው፣ ማለት የሁላችንም ደስታ ነው። የገባህበት ነገር ብታስተካክል ማለት እኛም እናመሰግንሃለን። የገባህበት ነገር ጥሩ ነው ብለን እንቀበልሃለን። እኔም እቀበልሃለሁ። አይ ቤዚ፣ ያው ምን መሰለሽ፣ ሄደሽ በቃ ስለ እነሱ ነገር ረስተ ነው። ዛሬ አንቺን የጠራሁሽ ለአንድ ነገር ነው። ከአንቺ ጋር መጨቃጨቅም ሆነ ምንም ነገር አልፈልግም። አይደለም፣ አንተ የሰው ህይወት ውስጥ ገብተህ ማበላሸት የለብህም። መጀመሪያ ያለብህ የራስን ህይወት ማስተካከል ነበረብህ። የሰው እኮ የራሱን ህይወት ማስተካከል ያስቀድማል። አንተ ግን የራስህን እንኳን ማስተካከል ትተ የሰው ህይወት ውስጥ ገብተህ እያበላሸህ ነበር። ቢዚ ይገባኛል እኮ። ግን አሁን ስለነሱ ስላለፈው ነገር ረስተን እኔና አንቺ አሁን ከእንደገና ድሯችን ፍቅራችን ተመልሶ አዳዲስ መሆን እንችላለን። ነገር ተሻለ፣ ዛሬ ሁሉም ነገር ቀላል ነው ማለት ነው። አረቀ ያለው ቆራ ሰዓት ስደውልልኝ ስለምገኝ ነው። እኔ እኮ ቃል አይደለም በምትፈልገኝ ሰዓት የምገኝ ቃል ብሬክ እኮ አንተም እንደፈለክ እምትወስድ ሰው አይደለም። እኔ ይገባኛል እኮ ዕቃ ስለመሰለኝ ነው ነው። ስልክ እንኳን እኮ ለሁሉም ነገር በቃ፣ ዛሬ ጠራሽ አይደል ሁሉ እሻ ምን አድርግ ነው እያልሽ ወቀ ያለፈው ነገር ኮሎዲ አልፏል። ቤዚ አይ ምንም ሊያልፍ ይችላል። ምን ነው ቤዝ በቃ ተረጅኝ እና በቃ ያለው ነገር መሆን ለምን አይገባኝም? ነገር ብቻ ነው የምታረገው። ማለት አንድ ሰው በጣም ነው የምትቀርመው፣ ሰው በምትፈልገው ሰዓት ብቻ ማግኘት ነው ያለው። አንተ ፍቅር ነው ዝም ዝም እንዳልከኝ ዝም ማለት ነበር እኮ ጀመር። ግን አሁን ሁሉም ነገር ለቀረው፣ እንደ ድሯችን መሆን እንችላለን። አንተ ቀልድ ነው

ማለት ቤዚ ምን አድርግ ነው ያልሽኝ? ያለሽው ለምን ነው? ከኔ ጋር ስንጀምር ወደ እራሴ ተመለስና ተስተካከል። እኔ አሁን ዛሬ ወደ እራሴ ተመልሻለሁ እኮ። አሁን ካንቺ ጋር ነው ያለሁት። ተስተካከል፣ ወደ እራሴ ተመለስ። አዎ ካንቺ ጋር ነው ያለሁት። ስንጀምር ወደ እራሴ የምትመለስ ሰው አትመስልም። ነገሮቹ መሃል ገብቼ ማበላሸት ብቻ ነው ያንተ ስራ። እየታየኝ ያለ ነገር ብቻ ነው ቤዚ። በእናትሽ በቃ ሌላ ነገር አንነጋገር። ክፉን ደግ ነገር አለ። ስንጀምር አንተ እኔን ለመረዳት አልቻልክም። ጭራሽ እኔ ደግሞ የማይረዳኝ ሰው አጠገቤ እንደሆንም አልፈልግም። ስጀመር አንተ በምታስፈልገኝ ሰዓት አጠገቤ አልሆንክም፣ በፈለግኩ ሰዓት የለህም፣ ስደውልልህ ስልክ ዝግ ነው፣ ስጠራው መታነሳልኝ። እኔ ደግሞ እንደዚህ አይነት ሰው ጋር መቀጠል አልፈልግም። ለምን ቢዚ እንደዚህ በአንዴ ውሳኔ ለምን ትወስኛለሽ? እንደዚህ ሌላ ሰው የሚመክርሽ ሰው አለ ማንም ሰው አለ? እስኪ አንተ በእኔ ቦታውን አስብ አንተ እኮ የትም አልነበርክም። ይኸውልህ፣ በቃ በሰው ህይወት ውስጥ ገብተህ የሰውን ህይወት እያበላሸክ ነበር። ወደ ደና እንደዚህ አትበይኝ። የሰው ህይወት ውስጥ እያበላሸክ ነው። እሺ እኮ ማስተካከል ነበር እኮ በቃ። ሌላ ሌላ ይገባኛል አጥፍቻለሁ፣ በቃ ይገባኛል፣ እንዳጠፋው ይገባኛል። ይኸውልህ ስጀመር አንተ የሰውን ህይወት ማበላሸት ብቻ ነው። ስጀመር ለእኔ ምንም ስሜት የለም። ባለፈውም ታስታውሳለህ፣ ብቻ መጣ እደውልልሻለሁ ብለኸኝ ነበር። የዛን ቀንም አገኘሁህ እኮ እራሴ ደውዬ ሰፈር ድረስ መጥቼ አገኘሁህ እኮ። እና ደግሞ ለቀኸኝ ይርክ ከኢየሱስ እራሱ ይቅርታ አልጠየከኝም። ዝም ብለህ ነገሮችን ሸፋፍነህ ዝም አልክ። እና ደግሞ አሁን ሲጀመር አንተ የሰው ህይወት ውስጥ ገብተህ ነገሮችን ማወሳሰብ ብቻ ነው የምታውቀው። እኔ ላይ እየቀለድክብኝ ነው። በቃ ስሜቴን አልተረዳኸኝም አረ ቤዚ፣ ስለምን ቀልድ ነው የምታወሪው? እኔ አንቺ ላይ እየቀደድኩ ቢሆን ዛሬ እኮ አልጠራሽም ነበር። ቀልድ ነው ማለት በእኔ በቃ እሺ። ስደውልህ ለምንድን ነው የማታነሳው? እሺ ለምን? እኔ የምልህ ነገር ለምንድን ነው የማታዳምጥኝ? አንዴ ስታወራ ብቻ እኔ ያው ነው። የትም አልነበርክም። የሰው ህይወት ውስጥ ነገሮችን እያወሳሰብክ ነው። የትም አላበቅም። አረ ቢዚ በእግዚአብሔር እንደዚህ አትበይ። በቃ እኔ እንደዚህ እንደዚህ እኔን እየተረዳኸኝ አይደለም ማለት ቢዚ። እኔ አሁን አንድ ነገር ብቻ አደረኩ ለጸብ ሆነ ለምንም ነገርም እዚያብየር ሆ ለዛም ወደ ለምን አልመጣሁም። የመጣሁት በቃ አጥፍቻለሁ አንቺን በድይሻለሁ ወይ ደግሞ አንቺ ጋር ነው ነው ነው እዚህ ነገር ላይ ነበርኩኝ። በቃ አልተመቸኝም፣ ማውራት አልተመቸኝም